ቤተሰብ ዛሬ ትልቅ የምስራች ልንሰማን ነው መሰለኝ። አብርሽ ሄርሜላን ከህይወታችን፣ ከኔና ከሩታ ህይወት ውጪ ሊላት ምናምን ነገር ብቻ። ለማንኛውም ቪዲዮን እስከማይሸኩ እያለው ቪዲዮን ከማየታችን በፊት ግን እና ቃልን ለሰው ጠላት ምናምን ነገር ሆነን አይደለም፣ እንደዚህ ደስተኛ ምን ሆነው ግን፣ የሌላ ሰው ትዳር እንዳይጎዳ ከመፈለግም ጭምር ነው። ለማንኛውም ወደ ዲቴይሉን ምናምን ነገር ጠልቀን እንገባበታለን። ለዛሬው እንትን ሁላችንም እስኪ ይህን ቪዲዮ ላይክ እያደረግን፣ በተለይ በተለይ ደግሞ የሩታ አድናቂዎች አብረሽና ርሜላ እሺ እንዳሉ ይሆኑና የሩታ አድናቂዎች ሁላችንም ይህን ቪዲዮ ላይክ እያደረግን እንጀምራለን። እስከዛ ድረስ ግን እኔ ራሴን ላስተዋውቅ፣ ቻናሉን ላስተዋውቅ። ይህ እንደተመልካች ቻናል ነው። አዲስ የሆናችሁ ሰዎች ድንገት ካላችሁ ከኔ ጋር እንደተመልካች ያለንን አስተያየት ሰሞንኛ በሆኑ ጉዳዮች ማንም ላይ ሳንፈርድ አስቴቶቻችንን ብቻ እንሰጣለን። ሰብስክራይብ በማድረግ ልታግዙኝ ትችላላችሁ፣ እንዲሁም ቤተሰቡን መቀላቀል ትችላላችሁ። ወሬ ያላብዛ ወሬ ያላብዛ፣ በቀጥታ ወደ ቪዲዮ እንግባ። አንቺ የግድ ከኔ መራቅ ይኖርብሻል። ሄርም ይህንን የምነግርሽ እሰይ እንዲ ነበር ሽንፈልጌ አይደለም። አን እኔ እንዲሁም ማለት ነው እስቲ ኮመንተሪ ሁላችንም እሳይ እንላለን፣ እሳይ እንላለን። በእግዚአብሔር ለምንሽ ከህይወቴ ውጭ ልኝ እኔም ከእሷ ጋር ህይወቴና ላይፌ ልቀጥል ከዚህም በኋላ ማለት ነው። እውነቱን ስነግርሽ ሩታን በምን አይነት መንገድ እንድትናገር የትም አልፈልግም። በኋላ እሷና ዛሬ ገና፣ ዛሬ ገና አብርሽ ባልነቱን አስመሰከረ። ዛሬ ገና ማለት ነው እንጂማ እንደ ድሮ ቢሆን እኮ በቃ አሁን ራሱ ጦርነት ይፈጠር ነበር። እዛው በነሩ ታጊቢ ነገር ወደ እሷ የሚያስደብራት ነገር ከዚህ በኋላ እንዳታደርግ ይሄም አስበህበታል በስተቀር ምንም ማሰብ አይጠበቀበትም። ሲጀመር ባለፈው ራስሽ አለለሽ ከህይወታችሁ ልውጣ፣ ምና ነገር ያለሽ። ምንድን አሁን ልብሽን የመለሰው በቃ እዛው ቅሪ ነው በቃ ችግር የለውም። ሌሎች ሰዎች ምናምን ነገር ላጤ የሆኑ ብዙ ወንዶች ይኖራሉ። እነሱ ላይ ተፍ ተፍ በይ እንጂ አብርሽን ሙጫ ሆነች ምናምን ነገር አትጣበቅም ሰላም ቤተሰብ እንዴት ናችሁ ደህና ናቸው እኔ ደህና ነኝ እግዚአብሔር ይመስገን ቤተሰብ ከዛ በፊት ግን ማለት ነው እናንተም ግን ሰላም ብዬ ነው የገባሁት ወይስ ቀጥታ ነው ወደ ቪዲዮ የገባሁት ደህና ናችሁልኝ እንዴት ናችሁ ስራ ትምህርት ምናምን ነገር ከሀገር ውጭ እንዲሁም ደግሞ ሀገር ውስጥ ምናምን ነገር ያላችሁ ደህንነታችሁን ልጠይቅ ብዬ ነው። ይከፋኛል ታውቃላችሁ። እንግዲህ እኔ እናንተን ሰላም ሳልል ቪዲዮ እንደጀመርኩና ነገር ከመሀል ሳስታውስ በጣም ስለሚከፋኝ ነው። በሩታ ፊት ሄርሜላን በቃ ከህይወቴ ውጭ ልኝ ላታለሁኝ ከዛም ባለፈ ደግሞ እኔ ከሩታ ጋር መሆን እንደምፈልግ ሩታን እንደምወዳት እንደማፈቅራት አብርሽ ቆይ ማን መክሮ ነው? እሱን ንገረኝ። ማለት ማን መክሮ እዚህ ውሳኔ ላይ እንደደረስክ ምናምን ነገር ነገር እርግጠኛ ነኝ። እነዛ አስመሳይ የሆኑ ጓደኞቹ ምናምን ነገር አይሆኑም። የሆነ ትልቅ በጣም ትልቅ የተከበረ ሰው ነው እንደዚህ አይነት ምክር ለግሶ እንትን ልትቀይር ነው እንጂ አንተም ጓደኞችም ያው ነበራችሁ። በራሴ ወሰኝ ኔ የመጣሁት በቃ ዛሬ ለመጨረሻ ጊዜ ብዬ ማለት ነው። ለመጨረሻ ጊዜ ብዬ በቃ ከራሴ ጋር ብዙ ተከራከሬ ብዙ እንትን ብዬ ነው እና ምናልባት ሄርሜላ ሊከፋት ይችላል፣ ሊደብራት ይችላል ምናምንና፣ እውነት ለመናገር ለውሳኔው ብትዘጋይም ግን ማለት ነው ጥሩ ውሳኔ ሊሆን የደረስከው አይመስላችሁም? ቤተሰቦች፣ እኔ እንዲያውም የሩታን ቤተሰቦች ብቻ ነው የማናገረው ዛሬ ማለት ነው። የሄርሜላና የአብረሽ ቆይ ትንሽ ቆዩ። ለውሳኔ ቢዘጋይም ግን በውሳኔው ተሳስቷል ብላችሁ ታስባላችሁ? አብረሽ፣ አሁን ግን አንቺ ባለሽበት ያሉትን ነገሮች ነግሬ እሷን ከቤት ማስወጣት እንዳለብን ስለተሰማኝ ዛሬ ጠርቻታለሁ። እዚህ ቦታ ላይ ትመጣለች። ትመጣ ያሉትን ነገሮች በግልጽ አማርኛ ነገር ሪያት ከኔ ቤት ልትወጣ አድርጋለሁ ማለት ነው። ሩታ አሁን አሁን ማለት ነው እኔ አብርሽን ልቤ እያመነው ነው ማለት እስከዛሬ እንደዚህ ሲያደርግ ምናምን ነገር አይተናናቅም። አብርሽን እስከዛሬ ሲለማመጥ ምናምን ነገር ቁስ እያመጣ ወይ የሆነ በቃ ነገር እያመጣ ሊያታለል ይሞክራል እንጂ እንደዚህ ትክክለኛ መደረግ ያለበትን ነገር አድርጎ አያውቅም። እና ይሄ እውነት ለመናገር በአብርሽ ሳይድ ሆናችሁ ለመረዳት ብትሞክሩ ለሱ ከባድ ውሳኔ ነው ከባድ ውሳኔ ነው ግን ዞሮ ዞሮ የፈለገ ቢከብድ ትክክለኛ ውሳኔ እንጂ ለሌላ ለጥፋት ምናምን ነገር የሚዳርገው አይደለም እሷ ነች አይደል ብዙ ምክንያቶች ላንቺ አንቺ ለዚህ ከኔ ወጣና እኔና አንቺ ደግሞ ላይፋችንን መቀጠል እንችላለን በቃ እኔ ነገሮች በቅተውኛል። እንደ ሩታ አብረሽ ለዚህ ለዚህ ይሄ ወግ እኮ ነው። በቃ አብረሽ ለዚህ ውሳኔ ደረሰ ማለት ወግ ነው። እዚህ ደረጃ ላይ ደርሶማ እንትን አታስከፍም። እውነት ለመናገር እኛም ይደብረናል። ይህ ሁሉ ትግል እኮ መጨረሻው እንደዚህ እንዲሆን ሳይሆን መጨረሻ ማረ እንዲሆን አንቺም ወደ አብረሽ እንድትመለሽ አብረሽ ወደ አንቺ እንዲመለስ ነው ሄርሚ፣ የምርክ ነው ሄርሚ፣ የምሬ ነው። እዚህ ቤት የጠራኝ ይሄን ነገር ለመናገር ነው። አብርሽ እውነት ህይወትክ ላይ ምን ያህል እንደዚህ ማተር አድርጌ ያለሁ በጣም እስከዛሬ አልገባሽም እንዴ ሄርሜላ? በሙሉ ሰምሽ ለጥር ሄርሚ ምን ነገር አለልም እኔ እንደ አብረሽ ማለት ነው። እስከ ዛሬ አልታወቀሽም ነበር። እስቲ ቆይ ሌሎችም ባለ ትዳሮች እሺ፣ አሁን ከዚህ አሁን እንኳን ደምዳሜውን እያገኘ ነው። ግን ከዚህ ቀጥሎ ላለው ህይወትሽ እስቲ ሌሎችም ባለ ትዳሮች። እስቲ ሚስት የትኛዋ ሚስት ናት ባል ከሌላ ሴት ጋር አይደለም ሌላ ሌላ ነገር ሲተቃቀፍ ሲተቃቀፍ መሳሳሙን ምናምን ነገር ተው ሲተቃቀፍ አይታ እንዲሁ ዝም ብላ የምትተው የትኛዋ ናት? ለዛውም አንዴ ብቻ አይደለም ሁለቴም አይደለም በተደጋጋሚ ጊዜ። ሩታ እኮ ይሄን ያደረገች በቃ ብቸኛዋ ሴት ናት ብቸኛዋ ሴት ማለት ነው። አቃለሁ ጥፋት ነው፣ እዚህ ግቢ ጠርቼ ይህንን ነገር መናገሬ በእሷ ፊት መናገሬ ሶሪ፣ በጣም ግን ደግሞ እዚህ ጋር በቃ ሁሉም ነገር እንዲያበቃ እፈልጋለሁ። አስበህበት ነው። ግን ከራሴ ጋር ብዙ ተከራከር ያለው ብዙ ኧረ ቆይ ሄርሜላ ቆይ። ምንድ ባለፈው እኮ እናስታውሰሽ እንዴ። ባለፈው ምን ስትይ እንደነበር ህይወታችሁን እየበጠበጥኩ ስለሆነ ልውጣ ምናምን ነገር ብለሽ ነበር። ምንድን ነው አሁን በተራሽ ደግሞ ማለት ነው? ሙጫኖች የምትጠበቂ ዩ ደግሞ ደግሞ ሌላው ነገር ማለት ነው አብርሽ ሲናገር እንደዛ በዛ አይነት አትዩ፣ በጣም ወደ ሌላ ነገር ያመራል። በዛ አይነት እይታ አትዩ። ስለዚህ ተረጊኝ በቃ፣ ከእሷ ጋር መሆን ፈልጋለሁ፣ ከሩታ ጋር መሆን ፈልጋለሁ፣ ከልጄ ጋር መሆን ፈልጋለሁ፣ አብሬያት መኖር ፈልጋለሁ። ምንም ማስረዳት እኮ አይጠበቅብህም አብርሽ ማለት የምታስረዳውም አይነት የምትደራደርበት ጉዳይ አይደለም የምትለማመጥበት ተረጅኝ ምናምን ምናምን እያልክ ባትረዳም የራሷ ጉዳይ ባትረዳም የራሷ ጉዳይ እ እዛ ገርኩ የተወለደው ልጅ ነው። እዚህ ጋር ያለው ትዳር ነው እንጂ የሆነ ዝም ብሎ ጓደኝነት ምናምን ነገር አይደለም። ነገ ማንም ከህይወትህ ምናምን ነገር ቢወጣ መቀጠል ትችላለህ፣ ምናምን ነገር፣ ልጅና ሩታ ግን ከህይወትህ ወጡ ማለት መቀጠል እንደማትችል ይሄን እኔ እርግጠኛ ሆኜ ይነግርሃለሁ። ይህንን ነው ልልህ የሚችለው ማለት ነው እና ምናልባት ለመጨረሻ ጊዜ ልታውሪኝ የሚፈልግ ነገር ካለ አውርኝና መሄድ ትችያለሽ። በቃ እቺን ድምፅ ነበር ስንጠብቅ የነበረው። በቃ በአንዴ ደስ ቁርጥ ያለ ነገር መሄድ ትችያለሽ። እኔ ግን ዛሬ እኔ ዛሬ በአብርሽ እንደኮረቡት ማለት ነው መቼም እንትን ብዬ አላውቅም። በእርግጥ ባለፈው መኪናው ምናምን ነገር ስጦታ ሲሰጣት እኮ ተደሰተናል ግን የትኛውም አብረሽ የሚያመጣቸው ቁሳቁሶች በቃ እቺን ውሳኔ አይደርሱም እቺን ውሳኔ በቃ አይስተካከሉም ብዙ ሰው እንደዛ እያለኝ አንተንም አስቀድመው በቃ ደስተኛ ሆነክ ሳይ በጣም ውስጤ በሰው ደስታ የምደሰት ሰው ስለሆንኩኝ ነው ገባክ ስለዚህ እኔ አብረሽ እግዚአብሔርን ህይወቴ ላይ ከመጣህ በኋላ በጣም ብዙ ነገሮች ናቸው የተስተካከሉት በጣም ነው መወድ በጣም ነው ማከብርክ በጣም ይህን ነገር ደጋገምሽው ሄርሜላ፣ በጣም ነው የምወድ ምናምን አትወደጂው። በአቶጁ ምንም የሚቀርብበት ነገር የለም። ግን ማለት ነው አንድ ጥያቄ ያለኝ ለሄርሜላ ማለት እስኪ አሁን ለምሳሌ ከአብረሽ ህይወት አብረሽ አላስወጣሽም እንበል፣ ማለት ከህይወታችን ውጭ አላለሽም እንበል እና ነገሮች ባሉበት ቀጠሉ እንበል እና ወደፊት የማግባት እቅድ የለሽም። ያ የምታገቢውስ ሰው ከአብረሽ ጋር እንደዚህ አይነት ቀርቤታ እያላችሁ አምኖ የሚቀበልሽ ይመስልሻል? ልክ እኮ ሩታ ያላት ህመም ነው። በቃ እዛው ሰውዬ ይደገመው ማለት ነው። በጣቱም አጨረሽም ትቆያለች ማለት ወይ እኔ ጭራሽ ተቃቅፎ ምናምን ነገር ነው የሚለያዩት? ሳ መችው፣ እኔ እንጃ። ምናልባት እናንተ ቤተሰቦች ማለት ነው ሰው እንደዚህ ከሰው ጋር ሲለያይ ምናምን ነገር ስታዝኑ ነው፣ ምን ታውቁት። እኔ ግን ማለት ነው ዛሬ ይሁና ጥርሴ ሳቅ በሳቅ ሆኗል። እንደዚህ አፌን ከከፈትኩበት ልከደን አልቻልኩ። አስባችሁታል? አሁን ከዚህ በኋላ ምናልባት አሁን እንቀጥላለን፣ ቪዲዮን ግማ ከዚህ በኋላ በሩታና በአብረሽ መሀል የሚወርደውን ሰላም አስባችሁታል? እናሳድጋለን በደንብ። ምንም አይጎልበትም ማለት የአንተንም ፍቅር አያጣም፣ የኔንም ፍቅር አያጣም። ምንም ምንም እንዲጎልበት አልፈልግም ስለዚህ እሱ ማግኘት የሚገባውን ነገር ያገኛል። ነገር ግን ይህ እናንተ ነገር መቀጠል አለበት ማለት አይደለም። ልጃችን ስላለ እንዴ፣ ሩተ እንዴ፣ ምን ማለት ነው? ማለት እኔ እኮ በጣም አሁን ከነሱ ትዳር ትንሽ የሚያናደኝ ነገር ማለት ነው፣ አንዱ ይረጋጋል፣ አንዱ እሳት ይሆናል። አንዱ እሳት ሲሆን ደግሞ አንዱ ይረጋጋል፣ ምናምን ነገር ማለት አብርሽ ከዚህ በላይ እውነት ለመናገር ምንም ማድረግ ይችላል ብዬ አላስብ አው ከዚህ በፊት እውነት ለመናገር ብዙ ጎርቷታል፣ ምናምን ነገር ከዚህ በኋላም ያን ያክል የምትተማመንበት ነገር አይደለም። ግን ቢያንስ ነገሮችን አንድ ላይ እየሄዱ ማየት አይሻለም? ተናጋሪ ያደረገኝ ያን ተሰራ ነው፣ የእኔ ማንነት አይደለም። እሺ በቃ ያው ዛሬ ሁሉ ነገር እንተው ተባባልን አይደል? እንዴ ሩታ በቃ ጨረስን እኮ፣ ከዚህ ጋር ያለውን ነገር ጨረስን እኮ ወደማልተወው ወደማልቀይረው ወደማልቀይረው ሲመስለኝ ሲመስለኝ ማለት ነው፣ አሁን በአብረሽና በሩታ መሀል ትልቅ ሽማግሌ ያስፈልጋል። ማለት አብረሽ የራሱን ድርሻ ተወጥቷል ብዬ አስባለሁ፣ ግን ሩታ እስከዛሬ ይቅር ያላላችሁ የሆኑ የሆኑ የተደራረቡ በጣም የተደራረቡ የአብረሽ ጥፋቶች አሉ። ስለዚህ እሱን ነገር ደግሞ አብረሽ ብቻውን ሊሽር ይችላል፣ አብረሽ ደግሞ ብቻውን ሊያጠፋ ይችላል ሚል እምነት የለኝም። ለዛ አሁን በመካከላቸው ለሁለት ብቻ ሆነው ማውራታቸው ያን ያክል ፋይዳ ስለማያመጣ ትልቅ ሰው ያስፈልጋል። እኖራለሁ፣ አንተ የራስ ህይወት ኖር። ይሄ መጨረሻ ውሳኔ ነው፣ ከዚህ በኋላ ምንም የሚቀይረው ነገር ስለሌለ ማለት ነው ነውና መልካም ጊዜ ሆኖልህ። በጨረቃ ብርሃነታችን ፈተነን ሩታ አሁን እንጃኔ ድጋሚ ማለት ለአራተኛ ለሶስተኛ ጊዜ አብርሽ እንደገና ከተባባሉ በኋላ ሄርሜላ ጋር ይመለሳል የሚል እምነት የለኝም። እርግጥ ነው በሩታ ምናምን ቦታ ሆናችሁ ብታስቡ ሶስት አራተኛ እንደዛ እተዋለሁ ምናምን ነገር እያለ የነበረ ሰው ወደኋላ ሲመለስ ስታዩ፣ በቃ ከዚህ በኋላም ላይታመንልኝ ይችላል ብላችሁ ልታስቡ ትችላላችሁ። ግን እንጃ እኔ ሄርሜላን እሷ ፊት አምጥቶ በዚህ ከተናገራት ከሸኛት ምናምን ነገር በኋላ ወደኋላ ይመለሳል ሚል አስተያየት የለኝም። እኔ እንደ ተመልካች የታዘብኩትን ያየሁትን ምናምን ነገር አስተያየትን ሰጥቻለሁ። እነተ ደግሞ እንደ ተመልካች የታዘባችሁትን ነገር አስተያየታችሁን ኮመንት ላይ ጻፉ። የዛሬ ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁ ደግሞ በጣም ከልብ አመሰግናለሁ። ማየታችሁ ካልቀረ እዚህ ድረስ ደግሞ ማየታችሁ ካልቀረ ላይክ እያደረጋችሁ ቻናሉን እናሳድግ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።